ግዙፍ የጭነት መርከቦች አኩሪ አተርን በሚያጓጉዙበት ወቅት የተወሰነ መጠን ያለው ኪሳራ ወይንም መበተን ይፈቀድላቸዋል። ለምሳሌ መርከቧ 70 ቶን አኩሪ አተር የምትጭን ከሆነ እስከ 7 ቶን ድረስ ማጣት ትችላለች፣ ይህም ወደ 150 ሺህ ፓውንድ ገደማ ነው። ይህ በጣም ትልቅ ልዩነት ቢሆንም፣ ጭነቱ ወደ ወደቡ ሲጫን ግብ እንኳን 50 ቶን በልታ ትጨርሳለች። በተጨማሪም አኩሪ አተር እርጥበትን ስለሚስብ ሻጋታ በቀላሉ ያጠቃዋል። መርከቧ በማይታወቁ ውቅያኖሶች ላይ እርጥበትና የሙቀት መጠኑ እየተቀያየረ ለረጅም ጊዜ ጭነቱ ተዘግቶ ይቆያል። ለዚህም የጭነት ኪሳራ መከሰቱ ምንም አያስገርምም። ነገር ግን መርከበኞች እነዚህን አኩሪ አተር እንዲመገቡ አይፈቀድም። ታዲያ አንድ መርከብ አኩሪ አተር፣ በቆሎ ወይም ሌላ እህል ከመጫኗ በፊት የጭነቱ ማከማቻዎች በደንብ መጽዳት ይኖርባቸዋል። ትንሽ አቧራ እንኳን መኖር የለበትም። ምክንያቱም የእህል ጭነት ምርመራዎች በጣም ጥብቅ ስለሆኑ ነው። ማከማቻው የጽዳት ፈተናውን ካላለፈ እንደገና ማጸዳት ይኖርበታል። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስ ስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።